በኢትዮጵያ ምድር የተከሰተው አስደንጋጩ የማርበርግ ቫይረስ የቤተ ክርስቲያን መሪዎችን መግደሉ ተሰምቷል። ከቀናት በፊት ምንነቱ ያልታወቀ በሽታ በሚል ሰዎችን መግደሉ የተገለጸው ማርበርግ ቫይረስ በአንድ በኩል የፈጣሪ ቁጣ ማሳያ የቅጣት በትር መሆኑ ሲነገር በሳይንስ አይን የተመለከቱት ደግሞ በቫይረስ አማካኝነት የሚመጣ ተላላፊና መድኃኒትም ሆነ ክትባት የሌለው አደገኛ በሽታ መሆኑን ሲናገሩ ሰንብተዋል። ከደቡብ ኢትዮጵያ ክልል ጅንካ ከተማ የተነሳው ይህ ቫይረስ እጅግ በሚያሳዝን ሁኔታ ሶስት የቤተ ክርስቲያን መሪዎችን በተከታታይ መግደሉ ከባድ ሀዘን መፍጠሩ ሲነገር፣ ሶስት አባቶችን በአንድ ጊዜ የተነጠቀችው ቃልዮት ቤተ ክርስቲያንም ከባድ ሀዘንና ድንጋጤ ውስጥ መሆኗ ተሰምቷል ተሰምቷል በቀናት ልዩነት ህይወታቸው ያለፈው የቤተ ክርስቲያኑ አገልጋይ የሆኑት ሰዎች ሞት የሰይጣን ስራ ይሁን የእግዚአብሔር ጥሪ የሚለው ህዝቡን ከሀዘኑ ባሻገር ግራ እንዲጋባ እንዳደረገውም ተነግሯል። በሽታው የፈጠረው ድንጋጤ እንዳለ ምንም አይነት ክትባትም ሆነ መድኃኒት እንደሌለው መገለጹ ህዝቡ ላይ ከባድ ፍርሃትና መሸበር የፈጠረ ቢሆንም በትናንትና ውለት የተሰማው መረጃ ግን ደስታን ያጫረ ሆኗል። ኢትዮጵያ የማርበርግ ቫይረስ ክትባት መስጠት ልትጀምር መሆኑም ተሰምቷል። ለመሆኑ የቤተ ክርስቲያኑ አባቶች እንዴት ተከታትለው ሊሞቱ ቻሉ? የሞታቸው መንስኤስ ምንድነው? ቤተ ክርስቲያኗስ እነዚህን አባቶች ካጣች በኋላ ያለችበት ሁኔታ ምን ይመስላል? ከዛሬ ጀምሮ መሰጠት እንደሚጀምር የተነገረው ክትባትስ ምንድነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን። ውድ የአማርያ ቲቪ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ በሚያሳዝን ሁኔታ አገልጋዮቿን ስላጣችው የቃለዮት ቤተ ክርስቲያን እና የማርበርግ ቫይረስ ክትባትን አስመልክቶ የተሰሙ መረጃዎችን ሰዎቻችንን እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በደቡብ ኢትዮጵያ ክልል ጅንካ ከተማ ምንነቱ ያልታወቀ በሽታ መከሰቱና በዚህም በሽታ ምክንያት ሰዎች እየሞቱ መሆኑ ሲሰማ ከፍተኛ ድንጋጤና ፍርሃት ተፈጥሮ መቆየቱ ይታወሳል። የዓለም ጤና ድርጅትና የኢትዮጵያ ጤና ሚኒስቴርም ስለተከሰተው በሽታ ምንነት በመግለጽም የጥንቃቄ መልእክትን ሲያስተላልፉም ሰንብተዋል። ቫይረሱ በተከሰተበት ጅንካ ከተማ ከሞቱ ሰዎች መካከል ሶስቱ የቃለዮት ቤተ ክርስቲያን አባቶች መሆናቸውም ተነግሯል። በዚህም ምእመናኑ ከፍተኛ ሐዘን እና ድንጋጤ ውስጥ መግባታቸውን መረጃዎች ጠቁመዋል። ከአንድ አጥቢያ እንዴት ሶስት አባቶች በአንድ ጊዜ ይሞቱብናል ሲሉም ይጠይቃሉ። የጸሎት አባቱ ያዕቆብ ቡችሌ ግራ መጋባትና ሐዘን በተጫነው ድምፅ፣ የሰይጣን ስራ ይሁን የእግዚአብሔር ጥሪ ይሁን ምንም ማወቅ አልቻልንም፣ ለጌታ ሰጥተን ሁላችንም ቁጭ ብለናል፣ የሚሉት አቶ ያዕቆብ እንዲህ ያስመረራቸው በጅንካ ከተማ የምትገኘው ቁጥር ስድስት ቃላዮት ቤተክርስቲያን ሶስት መሪዎቿን በቀናት ልዩነት ህይወታቸው ማለፉ መሆኑንም ለቢቢ ቢሲ ተናግረዋል። ለዚህ ሁሉ መነሻ አድርገው የሚጠቅሱት የመጀመሪያው የበሽታው ተጠቂ እንደሆነ የታመነው የቤተክርስቲያኗ ቅን አገልጋይ እንደሆነ የተመሰከረለት ኢንጂነር ሲሆን ለመረጃው ሲባል ስሙ ተቀይሮ አለማየሁ የተባለው ይህም ግለሰብ በጥቅምት መጀመሪያ ህመሙ ሲጀምረው የብርድ በሽታ ይሆናል የሚል ግምት እንደነበረው ባለቤቱ እመቤት አስታውሳለች። ረቡዕ ጥቅምት አምስት ቀን 2018 ዓ.ም ወደ ጤና ተቋም ሄዶ መርፌ ቢወጋም ይባሱኑ የምግብ ፍላጎት መቀነስና ትኩስ በሰዓት ማሳየት እንደጀመረም ተነግሯል። ሐኪሞች የፈሳሽ ውጥረት እንዳጋጠመው ቆይቶ ደግሞ የኩላሊት ኢንፌክሽን እንደሚታይበት የተናገሩ ሲሆን ወባ ተደብቆ ሊሆን ይችላል በሚልም ወባ መመርመሩን ባለቤቱ ተናግራለች። ከእሁድ በኋላ ማስመለስ ጀመረ፣ የሚገባ ምግብም አልቀመጥ አለ። የትኛውንም አይነት ፈሳሽ ቢወስድም ይወጣል ስትል በሽታው እየተባባሰ መሄዱንም አስረድታለች። አለማየው ወደ ጂንካ ጠቅላላ ሆስፒታል የገባው ከሳምንት በኋላ ረቡዕ ጥቅምት 13 ቀን ነበር። መታመሙን የሰሙት አለዮት ቤተክርስቲያን አባቶች በዛን ጊዜ ብቻውንም አልተውትም። ምእመን የሆነባት የቁጥር ስድስት አጥቢያ መሪዎችም መምህር ጳውሎስ ማቴዎስ፣ ፍሬዮን ፍቃዱና መምህር ቃሌ ጋልኮ ሊያስታምሙትና ሊጸልዩለት አጠገቡም ተገኝተዋል። በከተማው የምትገኘው ሌላኛዋ ቃልዮት ቤተ ክርስቲያን አጥቢያ መጋቢ የሆኑት ፓስተር ሚልኪያስ አምባይም በሆስፒታሉ የተገኙ ሌላኛው የሃይማኖት አባት ናቸው። እኚህ የቤተ ክርስቲያን አባቶችም ተከታትለው በመጠየቅ በጸሎትና አብሮ በማደር ጭምር ሲያስታምሙት መሰንበታቸው ሲያደርጋቸው ሲነገር አለማየሁ ሕይወቱ ካለፈ በኋላ አልቅሰውና የሚገባውን ሁሉ አከናውነው አስክሬኑን ወደ ቢሾፍቱ ከተማ ሸኝተው ኑሯቸውን ቀጥለዋል። ይህ ሰላማዊ ኑሯቸው የቀጠለው ግን ለአንድ ሳምንት ብቻ ነበር። የመጀመሪያውን ታካሚ በሆስፒታል የጎበኙት የሃይማኖት አባቶች የመምልክት ማሳየት የጀመሩት ከአለማየሁ እልፈት አንድ ሳምንት በኋላ ነበር። ከፍተኛ ትኩሳት፣ ማስመለስና ማስቀመጥ በአራቱም የሃይማኖት አባቶች ላይ የታዩ ምልክቶች ነበሩ። ከሃይማኖት አባቶቹ አንዱ የሆኑት ፓስተር ሚልኪያስ የታማሚዎቹ ቤተሰቦችና የጤና ባለሙያዎችም ተናግረዋል። የቃለ ሕይወት ቁጥር ስድስት ቤተክርስቲያን ሰብሳቢ የሆኑት ፍሬውን በሽታው እየባሰባቸው ሲሄድ ወደ ጂንካ አጠቃላይ ሆስፒታል መወሰዳቸውን እህታቸው ፍናዬ ፍቃዱን ማስረድታለች። ሆስፒታል ሲወሰድ በጣም ከባድ ሙቀት፣ ይሄ ነው የማይባል ራስ ምታት፣ ሰውነቱ ላይ ውሃ ስንጨምር ውሃው የባሰ እየጋለ እንፋሎት ሁሉ ከሰውነት ይታይ ነበር ስትልም ስለወንድማ ሁኔታ ገልጻለች። እንደምትናገረውም ከሆነ የቤተክርስቲያኗ ዋና ጸሐፊ የሆኑት መምህር ጳውሎስ እና የሂሳብ ሹም መምህር እቃሌ ጋር ሲነጻጸር የፍሬውን ሁኔታ የተሻለ ነበር። ከሁለቱ የቤተ ክርስቲያን መሪዎች በነስር መልኩ ብዙ ደም ይወርድ እንደነበረም አስታውሳለች። ፓስተር ሚልኪያስም እንደ ሌሎቹ ታማሚዎች ደም መፍሰስ እንዳጋጠማቸው የተናገረች ሲሆን አራቱም ግለሰቦች ግን በተመሳሳይ ከኩላሊት ጋር የተያያዘ ህመም ታይቶባቸዋል። በሽታው እጅጉን የጠናው በቤተክርስቲያኗ የሂሳብ ሹም እቃሌ ላይ እንደነበረ የተነገረ ሲሆን መምህር እቃሌ ጥቅምት 29 ቀን 2018 ዓ አመተ ምህረት ጂንካ አጠቃላይ ሆስፒታል ህይወታቸው ማለፉ ታውቋል። የዚህን ጊዜ ቀሪዎቹ የሃይማኖት አባቶች ለተጨማሪ ህክምና ወደ ሃዋሳ ከተማ የተላኩ ሲሆን መምህር ጳውሎስና ፍሪ ሁን በሃዋሳ ከተማ የተደረገላቸው ህክምና ህይወታቸውን ሊታደግላቸው አልቻለም። በአንድ ቀን ልዩነት ህዳር አንድ እና ህዳር ሁለት ቀን 2018 አመተ ምህረት ህይወታቸው አልፏል። እጅግ በሚያሳዝን ሁኔታም የሃይማኖታዊ አባታዊ ተግባራቸውን በመፈጸም የመጀመሪያውን ታካሚ ሲጠይቁና ሲጸልዩለት ብሎም ካጠገቡ ሆነው ሲያስታምሙት የነበሩት አባቶች በቀናት ልዩነት ተከታትለው መሞታቸው በምእመናኑ ላይ ከፍተኛ ሀዘን መፍጠሩ በተሰማ ማግስት ክትባትም ሆነ መድኃኒት የሌለው የተባለው የማርበርግ ቫይረስ የሙከራ ክትባት መሰጠት ሊጀምር መሆኑን ተነግሯል። ኢትዮጵያም ከዛሬ ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር እንደሆነ ተሰምቷል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን ሲኤድ ስሪ የማርበርግ ክትባት ወደ ኢትዮጵያ እንደላ ማከም ታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው። ኢትዮጵያም ከዛሬ ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር እንደሆነ ተነግሯል። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጥ የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገው ጥረትን የሚደግፈው 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን መስሪያ ቤቱ አስታውቋል። ክትባቱ በአርማወር ሐንሰን የምርምር ተቋም በሚመራ ፈጣን ደረጃ ሁለት ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት መስሪያ ቤታቸው ያሰራጨው መግለጫ ጠቁሟል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር አርቪን ማርሲንጋ፣ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመዋል። ብዙ የሚቀር ነገር አለም ሲሉም ተናግረዋል። አሜሪካ ለኢትዮጵያ ቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሆነም ገልጸዋል። የአሜሪካው ሳይቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን ሲኤድ3 የማርበርግ ክትባት ወደ ኢትዮጵያ እንደላከ ማስታውቋል የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩትም ገልጿል ጥያቄውንም የዩናይትድ ስቴትስ መንግስት እንዳጸደቀ ተቋሙ አስታውቋል ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን እንደሆነም ተነግሯል ሳቢን የክትባት ኢንስቲትዩትና ጤና ሚኒስቴር የክትባቱን ደህንነት ውጤታማነትና የመከላከል አቅም የ የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸውን መግለጫው ጠቁሟል። በስምምነቱ መሰረትም በመጀመሪያው ቡድን ክትባቱ የሚሰጣቸው በ21 ቀናት ውስጥ በቫይረሱ ከተያዘ ሰው ጋር ቀጥተኛ ንክኪል ለነበራቸው ከፍተኛ ተጋላጭ የሆኑ የጤና ባለሙያዎች ሰራተኞችና ግለሰቦች ብቻ እንደሆነ ተነግሯል። ሌሎች የጤና ባለሙያዎች የማርበርግ ቫይረስን ለመቆጣጠር በሚደረገው ጥረት የሚሳተፉ ሰራተኞችና ግለሰቦች በሁለተኛው ቡድን እንደሚካተቱም ተገልጿል። ሲኤድ ስሪ የማርበርግ ክትባት በሩዋንዳ በዩናይትድ ስቴትስ እና በዩጋንዳ እና እንዲሁም በኬንያ በተለያዩ ደረጃ ሰውዮች ሙከራ ላይ እንደሚገኝም ተነግሯል። ውድ የአማርያ ቲዩብ ቤተሰቦች ለሞቱት ሰዎች ነፍስ ይማር እያልን ለሙከራ የሚሰጠው ክትባት የተሳካ እንዲሆንም እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ በእያላችሁበት ቸርቆዩልን Oh,